ጉዞ ወደ ሀዋሳ ላደርግ ነው እያለች ነው። እንግዲህ ወቅቱ የሰርግ ወቅት ነው። ያው የሚዳራውም ከቤተሰብ ነው ከሀይሚ ቤተሰብ ነው። ስለዚህ ቤተሰቦች ሁላቸውም ይሄዳሉ። እኔም መቅረት አልችልም ብላለች። ያው እንግዲህ ብሩኬና ሀይሚ አሁን አጣብቂኝ ውስጥ ገቡ። ብሩኬን መሄድ አይችልም ሀይሚም ደግሞ መቅረት አችልም ስለዚህ ግድ ነው እና አንዱን ይመርጣሉ ማለት ነው ሰላም ቤተሰብ እንዴት ናችሁ ሰላማችሁ ይብዛልኝ? እንግዲህ ያው ሀይሚ መሄዷ ነው ማለት ነው መቅረት አልችልም ስላለች ከዛ ልጅቷ ታኮርፋለች ከቀረብኝ ስላለች ግዴታ ነው በሰላም ገብተሽ በሰላም ተመለሽልን ለእኛም ለብሩኬም ኦ ማይ ጋድ እንዴ አራት ቀን ሙሉ አስባችሁታል ብሩኬና ሀይሚ አንድ ቀን እንኳን ሳይተያዩ የማይወዱ ልጆች አራት ቀን ሙሉ አይተያዩም እኛ ራሱ አንድ ቀን ሲጠፉ ምን ያክል ነው የሚያስጨንቁን ግን ምን ይደረጋል፣ እንችለዋለን። እንግዲህ ሀይሚዬ በሰላም ተመለሽ። አላማረብኝም ወይ አምሮብኛል ያለ እስኪ ንገሩኝ እንግላለች አረ ንገሩልኝ፣ ለስ ችልች አምሮብሻል እያላችሁ ቤቷን አጠለቅልቁት። በጣም ነው የምታምረው። ማርያምን እኔ ማት እናንተ ናጀምር ያለ እንዴ ፈዘስኩት ውዶች፣ ዬ ላይቭ ላይ ማለት ነው። እንድች ፊቷ አንቡጥና ማለት ነው። እንዴት እንደምታምር ነበር በላቸው። ነው አብሯቸው የተጫወተው የሰሙን ራሳ ወደግሞ በላቸው ነው። እንዴት ጥቁሬ ባሪቾ ማለት ነው። እሱ ራሱ እኮ ሰከረ። የባርቹ እንትን እኮ ትቢት እኮ ወጣጠረው። እናንተ አያችሁልኝ አይደለ? የጨረቃ ፋሚሊ አሸናፊ ናችሁ። ይችላሉ በል ሲባል በጨረሻ አልልም አለ መጨረሻ ላይ እንደዛ ተፈ እንድዶ ሊል አስባሉት እኮ ግን፣ አስባሉት የምር ይለያሉ እኮ ግን፣ መጀመሪያ ላይ አልልም በቃ። ኔ ጊፍተሮችን መሳደብ ነው እንደዛ ማለት መሳደብ ስለሆነ አልልም ማለት ና። ያው አላቸው አላላቸው፣ የጨረቃ ፋሚሊዎች እንደሆነ አሸናፊ እንደሆኑ የታወቀ ነው ይሄ ቲክቶክ ዓለሙ ይመሰክራል። እውነት ለመናገር እና ምን ለማለት ፈልጌ ነው፣ በጣም ነበር የምታምረው ላይቭ ላይ ራሱ እና ሀይሚዬ፣ ሁሉም ያምርባታል። ውፍረትም ያምርባታል፣ ቅጥነቷ ራሱ እኮ ልብሷ እንዴት እንደሚያምር ስትለብስ ማለት ነው። እና ስለወፈረች ደግሞ ወፈረች፣ ወፈረች። ትወፍራ ታዲያ። እንዴት እንደምታምር እኮ እምቡጥ ብላ ፊቷ ማለት ነው። ምን ችግር አለ? ያው አባቷ ነው አብልቶ ያወፈራት አይደል እንዴ? እናንተ ምን ወጣችሁና ነው? ስትወፈረ ወፈረች፣ ስትከሳከሳች ምንድነው የኔ ቅመም በጣም ነው የምታምረው ሀይሚዬ። የፈለገ ነገር ቢሆን እኮ ግን ማለት ነው፣ ምንም ይሁን ምንም የምትወዱ ሰው የሆነ ነገር ካላላችሁ ይደብራችኋል አይደል? ስለዚህ ሀይሚዬ፣ ያው መጀመሪያ ብሩክ ዝም ብሏት ነበረ፣ አምሮብሻል ሲላት ፈክታለች እኮ የኔ እናት። እና ውዶች ማለት ነው ያ ቦታ ግን፣ ያ ቦታ መጀመሪያ የተገናኙበት ቦታ ነው አይደለ? ከዛ በመቀጠል ሁለት ነው፣ እዛ ቦታ ላይ አንደኛ እነ ሙቢ ያገናኛቸው ጊዜ፣ ሁለተኛ ደግሞ ሀይሚ ከፈተና መታ ብሩኬን ያገኘችበት ጊዜ አለ። እግዚአብሔር ስጥሽ አንቺ ቦታ፣ ሀይሚና ብሩኬን ለዚህ ያበቃሽ አንቺ ነሽ። ና እንግዲህ የሰርግ ፕሮግራም አድካሚ እንደሆነ የታወቀ ነው። እንኳን የሰርግ አይደለም አንድ ቀን እንኳን ከቤታችሁ እንግዲህ አጣርታችሁ ያደክማል እኮ ወዶች፣ በጣም ከባድ ነው። እሙሽ ደግሞ እንደሚታወቀው ሴት ልጅ የላት የመጨረሻ ወንድ ብሩኬ ነው እና ሽር ጉድ የሚለው እሱ ነው። እንግዲህ ደክሞታል፣ ፊቱ ላይ ድክምክም ብሏል፣ ያስታውቃል። ጉንፋንም ይዞታል በዛ ላይ ደግሞ ንግስቱ ይሄዳለው ስትለው፣ ጭራሹኑ በቃ ድብር አደረገው ማለት ነው። እና ሀይሚም ራስን ጠብቅ እያለች ነበር። እና እኔ ቡታ ጅራኒ ችግር የለውም አንቺ ግን ከዛ ማንም አያሽም። መቀናቱ ነው ብሩኬ፣ መቀናቱ ነው። የብሩኬ ቅናት እኮ ከባህር ነው የምደፍቅሽ አላላትም። ያው ሐዋሳ፣ ብዙ ትዝታላቸው። የሀይሚና የብሩኬ ፍቅር እንዲህ በጣም ጎላ ጎላ እያለ መጣው ከሀዋሳ ጀምሮ ነው አለወዶች። ከሀዋሳ የሰሩት ቪዲዮ በጣም በጣም ምርጥ ምርጥ ነበረና እና እንግዲህ ወደ ሙሽዬ ቤት ነው የሄዱት። ያው ሙሽም ትፈቅዳለች እና ቅመምዬ፣ በቶሎ ተመልሽ፣ በቶሎ ተመልሽ ከቦራ ላይ ያጫክኝበት ቆንጅዬ። እንግዲህ ቤተሰቦቿን ማመስግናለች። እኛ ትልቅ ደረጃ ደርሰን ማየት የምትፈልጉ በሙሉ እናኮራቸዋለን። ትልቅ ደረጃ ደርሰን ከዚያ የተሻለ ስራ ሰርተን እናንተን እናስደስታለን እያለች ነበረና እና እንጠብቃለን እናንተ ትልቅ ደረጃ እንደምደርሱ በጣም ባለሙሉ ተስፋ ነን እና እንግዲህ ስለምትወዱኝ አመሰግናለሁ፣ እናንተም የሚወዱ ይስጣችሁ ብላለች እና ያው ሀይሚና ብርኬ የመወደድ ፀጋ ስላላችሁ ፈጣሪያችን አመስግኑ። ምክንያቱም ይሄ ሁሉ የሚመጣው በፈጣሪ ዘንድ ነው አይደል? ማስወደድን ማስከበርን የሚችለው ታላቁ ኃያል ፈጣሪያችን ምስጋና ይገባዋል። አመስግኑት፣ እውነት አመስግኑት የኔ ውዶች። ምክንያቱም እንደዚህ መከበር እንደዚህ መወደድ በእሱ ላይ ነውና።